አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድ የተከበራችሁ የበልቅ ቲቪ ቻናል ቤተሰቦች ዛሬ በአዲስ የህልም ፍች ቀርቢያለሁ። ዛሬ ወደ እናንተ ይዤላችሁ የቀረብኩት በህልም አንድ ሰው ስለ እባብ ማየቱ ነው። ይህ እስላማዊ ፍቹ ምን ይመስላል የሚለው ነው ወደ እናንተ ይዤላችሁ የቀረብኩት። ከዛ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮዎቼን ደግሞ ላይክ በማድረግ ጀምሩ። ጥቁር እባብ። ጥቁር እባብ የኃይለ ብርቱ ጠላት መገለጫ ነው። አንድ ሰው ጥቁር እባብ ካየ ኃይለኛ ጠላት እንዳለው ያሳስባል። ነጭ እባብ፣ ነጭ እባብ አቅመ ቢስ ተቀናቃኝ ወይም ደካማ ጠላት እንዳለው ሰውየውን ያሳስባል ማለት ነው። አንድ ሰው በህልም ካየ እባብ በመልካም ቃል እንዳናገረው ያለመ ከገዛ ጠላቱ እንደሚጠቀም ወይም ጥሩ ነገር እንደሚገጥመው ይበሰራል ማለት ነው። እባብ በክፉ የተናገረው በጠላት እጁ የሚደርስበትን ፈተና ይሰጋለታል ማለት ነው። ወደ እባብነት መለወጡን ያለመ የገዛ ዲኑን ለማጥቃት የሚነሳ እርጉም ሰው ጠላት መሆኑን ያሳያል ማለት ነው። ግማሽ ሰው ግማሽ እባብ መሆኑን ያለመ የጥላት ግማሽ የማጥቃት ኃይልን መምከንን ያሳየዋል ማለት ነው። በወርቅ የተለበጠ የእባብ ቆዳ ማግኘቱን ያለመ ተሸሽጎ የሰነበተ ቅርስ እንዳለ ያሳየዋል ማለት ነው። በአናቱ ላይ እባብ እንደሰፈረበት ያለመ በስልጣን ላይ ካሉ ሰዎች ዘንድ ከበሬታን ያተርፋን ማለት ነው። እባብ አንዳንዴ ጥሩ ህልሞች ጥሩ ነገሮች በውስጡ እንዳሉት የእባብ ፍልም ማወቃለባችሁ። ሁሉም የእባብ የህልም ፍቾች ወደ መጥፎ አይተረጎሙ ማለት ነው። እባቦች የተሸፈነ መሬት መስክ በአውዳሚ ዝናብ የሚመታ ይሆናል። ቀንድ ያለው እባብ የትርፋማ ንግድ መገለጫ ነው። የአትክልት ጥሩ በእባብ መሞላቱን ያለመ በተትረፈረፈ ምርት ይበሰራል ማለት ነው። ከጉድጓድ መውጣቱን የታለመ እባብ አዲስ የሚወለድ የህልመኛውን ወንድ ልጅ ያበስራል ማለት ነው። እባቦች ቤቱን ለቀ መውጣታቸውን ያለመ ያ ቤት አንዳች ውድመት ይሰገዋል። እባብ መግደሉ ማለም ለወንድ ላጤ ጋብቻን አበሳሪ ነው። በእባብ መነደፉን ያለመ በጥላቱ የሚደርስበትን ጥቃት ማሳሰቢያ ሲሆን የጉዳቱ ምልክት የእባቡ ንድፊያ ባስከተለበት ቁስለት መጠን ነው ማለት ነው። እባብ ባላየበት ሁኔታ እባብ መፍራቱን ያለመ አላህ ከጠላጡ ሴራ ይጠብቋል፣ በጠላቱ ምክንያት አንዳችን ፍርሃት እንደማይደርስበት ይበሰራል ማለት ነው። የእባብ ድምፅ የእባብ ድምፅ በጠላቱ በሆዱ ሸሽጎ ከሰነበተ ሰው ጋር በድንገት ሊፈጠር የሚችል ጸብ መሆኑን ያስጠነቃል ማለት ነው። እና ውድ የሚንበር ቲቪ ቻናል በቤተሰቦች አንድ ሰው በህልሙ ስለ እባብ ካየ ይህንን ይመስላል ማለት ነው። እስላማዊ ፍቹ። ይህንን ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ኮዳችሁት ላይክ፣ እንዲሁም የምታዩትን ህልም በኮሜንት መጻፍ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።